እኔ ሶሻል ግቢ ውስጥ ያው ፌመስ ነኝ። የተማሪዎች ተወካይ ነኝ። የቲያትር ክበብ አለን። ቲያትር እንሰራለን። ጥነት አለ፣ በረራ አለ። በቃ መሬቱን አልረግጠውም ምናምን ፏ ብዬ ነው የምንቀሳቀሰው። ግን የደረቀ የባህር ዛፍ ቅጠልን መስለው ከውጪ ለሚያየኝ ሰው ኢንሳይድ አምዝ አንድ ሰም ማለት ነው። ገብቷል? ኢንሳይድ ቢዩቲፉል አውትሳይድ ቬሪ ፉል የሚባል ነገር አለ። ምን መሰለህ ያኔ እንዲሁ እኮ እመጣ ላይብረሪው እንገናኝ ምናምን ነው የምንባባል። ተች እስክሪን ነው አሻራ ትሰጣለህ እና ቀጫጫ ነኝ ልብስ በቃ ያው ልብስ አልደግብም አልደግብም የራሴን አልደግብም። ያው ሀያ ስለሆን እንድወርም ውስጥ ጨላ የለም ያው ካፌ እንገናኝ ስትል ላይብረሪ አይሻልም ነው የምትለው። ሚሪንዳ ስድስት ብር ነው አምስት ከሃምሳ ኬት ይመጣል። ሀምሳ ብር ነው በወር የሚሰጠኝ እኔ ከቤት እሱንም ማዘር ቪዲዮ ቤት ነበረኝ ትቼ ሂጂ እሷ ስራውን ቀጥለው ፊልም አከራይታ ምናምን ይገባልኛል፣ አምሳ ብር መቶም በወር ግን አንዳውት አለ፣ የአልጀሪያ ፍርፍራ አለ፣ ስንት ነገር አለ። እና ጫላ ኢንጂሩ ማለት ነው። እሷ ደግሞ ያለችበት ባክግራውንድ በጣም ከዳያስፖራ ሊሆኑ ይችላሉ፣ ሀብታም ሀብታም የሚባሉ ሰዎች። እሷ እና ጓደኞቿ ይተዋወቃሉ፣ አብረው ይዝናናሉ፣ ይጓብዟቸዋል። ኢቭን እሷ የምትጠራቸውን ክለቦች አላቃቸውም። እኔ የምጠራቸውንም ክለቦች እሷ አታቃቸውም። ያው እኔ እግር ኳስ ክለብ ነው የምጠራው። ኢሉዥን ትለኛለች። ኢሉዥን ማቀው እንግሊዝኛ ቃል እንደሆነ በቃ ምን እሷ አሁን ለምሳሌ ነንካፌ ነች። ነንካፌ ማለት ነን ዩኒቨርሲቲ ፉድ ማለት ነው። ክኩን አትበላውም፣ እሷ አትበላውም። ግን ከዛ ከኔ ጋር በፍቅር ፍ ስንል አብረን እየገባ መብላ ጀመር። አክክ አብረን ገብተማ በቃ ጥንና አለ ነኝ ያለሷ ወይኔ ወይኔ ምን እንደምትለኝ ታውቃላችሁ? አንዳንድ ቀን እኔ አንተን ባጣ አለችኝ። አንድ ቀን እማብድ ነኝ ይመስለኝ አለችኝ። እስቲ እና እህቴ ትምጡ። አንድ ቀን ስልክ ባታነሳው ታዩ። በቃ ተይው በቃ በራሴ በረርኩ ማለት ነው። በታክሲ ከስድስት ኪሎ ቀይራ ማለት ነው ቀይራ ቄራ ቄራ ቄራ በሚለው ከስድስት ኪሎ ስቴሪም ስቴሪም ፓሳ ስቴሪሎ የሚል ታክሲ አለ ማለት ፒያሳ ስቴዲየም ሄሎ። ለማንኛውም ፓሳ ስቴሪሎ ሄሎ እና ከአራት ኪሎ ስቴዲየም፣ ከስቴዲየም ቄራ ሄደን በታክሲ ከቄራ እንደገና ስቴዲየም ድረስ አንድ ቀን ተመልሰናል፣ ላለመለያየት ከዛ ከስቴዲየም ተለያየን። ለምን ጨለዋለህ? ያው እኔ ነኛ ምከፍለው ብራተር አይበቃን ትላለ። በቃን ከዚህ ተመለሽ ትላለ። አሳይመንትም ማለኝ ምሰራው ምናምን ትላለ።